አንድ ሀገር መጀመሪያ የሚጠፋው እና የሚበተነው ከጓዳ ውስጥ ነው። ስነ ስርዓት ያዘ። በቃ ምንድን ነው? መጠጥ የምፍቅር መጠጥ የፍቅር መጠጥ ፍቅር አሁን በሌሊት ብቻ የሞት መንፈስ እየመሰለ እየጨነቀኝ ምንድን ነው? አንተ ግን ውስጥ ያለው ውስጥ ያለው ጭንቀት የሞት መንፈስ የሞት መንፈስ ሰው ለምን ተፈጠረ ምን ሰራ ይለኛል ጭንቀት። ሰው እንዲጨነቅ መጽሐፍ ቅዱስ አይፈቅድም እንደው አትጨነቁ የሚለው ቃል በመጽሐፍ ቅዱስ ውስጥ ከአርባ ጊዜ በላይ ተጠቅሷል። ይሄ ዳብሎሳዊ አሰራሮቹ በሙሉ ጭንቀት ሊሆኑ አይችሉም። የቀደሙት አባቶች መንፈስ ስለሚገባቸው የመንፈስ ጭንቀት ብለውታል። የአሁኖቹ ደግሞ የአእምሮ ጭንቀት አሉት፣ መንፈስን ረሱት። መንፈስ እንግዲህ፣ ለመንፈስ ጭንቀት መድኃኒቱ ጸሎት፣ ስግደት፣ ጾም እና ቅጥቀጣ ነው ማለት ነው። ስራውን ስርስር አድርጌ ከዛ ትላንትና እሷን በቃ መሄድ አለብኝ። ስራ ውት ገባ ነበረ አልገባም፣ በቃ እሱን ራሴ ፈተዋል ብላ መጣች። ቅናት ነው። ምን አድርጌ ተባልክ? አቁስላት፣ አባላሻት፣ በቃ አባላሻት። ትዳሬ ልጄ እንዳትል፣ ቅዱስ ውራኤል አሰረኛ እንጃ ጀምሬው ነበር፣ በቃ አልተሳካልኝም እንዳትል፣ ፊቷን እንዳታዙር፣ በቃ መንገድ ላይ እንድትባላሽ። አልቻልኩ አልቻልኩም። ምስክሩን ትጠጣ ቤት ውስጥ ለልጅ ላይ በቃ

ብላት አለቅሳለች። እሱ ደግሞ በቃ ቢላው በምን በምን ሰዓት ነው የምታስይዛት? እንደ ባሰኛኝ በቃ ላጠርገው እና እንዳርግን ዘከዝከው ስል ልጇን ልጇን የሚያፈጠኝ በቃ እንዳርግ እሱ ደግሞ እንዴት አድርገን በቀስር

እረ አለ ቤትም፣ በቃ እሱን በቃ ይደረጋል። ውራይል ካለች በቃ ሁሉም ነገር በሱ ይሆናል፣ ይከሽፋል። ምንድነው ደማን ደፍተራ ደፍተራ የጓዳ መተት ነኛ የጓዳ ጓዳ እስኪ መጡ መጠበቅ፣ ቤት ማተራመስ፣ እስኪ መጡ መጠበቅ። አዎ፣ ባዶ ነው ቤቱ። ዞር ዞር ብለን አየን፣ መቶ ብር ብቻ አ አንወስድማ ድማይል አለ የመድኃኒዓለም ባንክ፣ በቀን 50 ሳንቲም ይቀመጣላ፣ አስራት ተብሎ የጀመረችው ፋሽን አለ። ደግሞ አሁንሽ ፋሽን ነው እሱ፣ ለእናንተ ፋሽን አይደለም እሱማ። አሁን እሱ ምን ኮና ያቀጠላት፣ ለእናንተ ፋሽን ነው፣ ለእኛማ መቃጣያ መቃጣያ ነው። አስራት ብሎ ሲጀመር፣ አስራት ብላ ጀመረች። የገብርኤል ነበር ስራ ስገባ ማለት ነው። ገብርኤል ወይ አንተ ተከተለኝ አለች። ፖሊስ ናችሁ? ይሄ ነገር እንዲህ ነው። ቤታችን ውስጥ ሄሮድስ ሳልሞት ሲል ይህን የመሰለ ክስተቶች አሉ። እንዲህ አይነት ጠላቶች ቤቶቻችን ውስጥ በስፋት እንቅስቃሴያችንን የሚያዩ አካሄዳችንን የሚያጠኑ ኢኮኖሚያችንን የሚመለከቱ የዕለት ተግባራችንን የሚያበላሹና የሚያዳክሙ ቤታችን የንክፉ ኃይል መኖሪያ እንዳይሆን በሚገባ በጸሎት ለእግዚአብሔር አምላክ በምስጋና የምስጋና መስዋዕት የምንሰዋበት ጎጆ መኖር አለበት። ከዛ ውጭ እነዚህ ሄሮርሶች ናቸው። እሷ እኮ የምስጋና መስዋት ትላለ። የምስጋና መስዋት ጓዳ፣ የምስጋና መስዋት ያቀመጣል ጓዳ። እኔ እቺ ደግሞ የእመቤቴ ስል የጓዳዬ በስማን ብዬ ሞሰብ፣ በስማን ብዬ ዱቄት፣ በስማን ብዬ ሁሉ ነገር ማረጋት ፍለፊቴ መኖር አለባ ብላ ደግሞ የእመቤቴን ጓዳ ፈላፊ ስገባ ገና በሩ ሲከፈት ትርኪ ምርኪ በቃ ግርግዳው ላይ ተለጣጥፋለች። አይመችም፣ ቤቷ አይመችም። እዛ ሸጎሌ ነበር የሚመቸው እናቷ ሰፈር እናቷ ቤትማ አይመችም። የእናቷ ቤት መቁጠሪያ አለ፣ ይጾማል፣ ይጸልያል፣ ይቆረባል። እግዚኦ ነው እግዚኦ ነው ጎረቤት ነው በዋዜ ምን ታዲያ እዛ ጓዳ እንዴት ተቀመጥክ? ስዕሎቹ እዛው እያሉ እንዴት ተቀመጥ? አውጣት እኮ የእሷን ስዕል ማለት ነው። አውጣት ለምን እንደ ንፋስ አርጌ በስፒሊዩም በሳር የሆነ ነገር ነው ሰክታታለች። ስገባም ጓዳ መብራት ታበራና፣ መቤቴ ወደ ጓዳ አይነኝ አንቺ ቅደሚ ነው። በንፋስ አርጌ ጣልኩና ወደ መሳቢያ አሁን የለም። ጓዳ ጓዳ የለም አሁን አሁን ደግሞ ክርስቲያን ልትሆንሽ በፊትም ክርስቲያን ልታጠብቅ እኮ ነው ዊጋልፈ ቀለም አልፈልግም ሱሪ አልፈልግም ቀሚስ አምጡልኝ ብላ ለነጋዴ ንግር ንግር። እንዲህ አይነት ነገር ነው። አሁን ይሄ መንቃት ይባላል። በጓዳ ውስጥ የሚቀሩ መሆኑን ሶምሶን የተጎዳው ሮጦ ወደ ጓዳ ለመሄዱ ነው። አነባችኋል አደ መጻፉ ጓዳ ውስጥ ብዙ ሚስጥሮች አሉን። የሶምሶን ፀጉር መላጨት እና ዓይን መጥፋት የመጨረሻው ትልቅ ውጊያ ጓዳ ውስጥ አለመግባት ነው። አንድ ክርስቲያን መጀመሪያ የሚፈርሰው ከጓዳ ውስጥ ነው። አንድ ሀገር መጀመሪያ የሚጠፋው እና የሚበተነው ከጓዳ ውስጥ ነው። ሳሎኑ ከዛ በኋላ በጣም ቀላል ነው። በል ተዘጋ። በበርበሬ ነው። በዋዜ በዋዜ ተደረገና ማለት እናቷን በጣም ተወዳታል።

በናዝሬቱ በኢየሱስ ክርስቶስም ወደ ሲኦል እንገባለን። ቱሉ ሰባት ጆነ እሺ፣ ጓዳ የቀራችሁ ብለሽ ነበር? ምን አልሽ? ጓዳ ይቀራችሁ ብለሽ ገባ ማለት ነው። ዱካ ውጪ እዛ ጓዳ ነበረ። አንቺ ዱካ ብዬ በስመ አብ ወልደ መንፈስ ቅዱስ በድንግል ማርያም። እነሱ ደግሞ ዱካሽ ላይ ቁጭ ብሎ ይጠብቁሻል። አባ ሊገሉኝ ነበር ትላንትና። እግዚአብሔር ይመስገን አይገባኝ ነው።

ጸበል ተሓጺኡ ማይ ጨርቀኒ ማይ አሁን አለ አሁን የለም ጠበል ላይ ሰንብቻለሁ ውጋት ነበረኝ እዚህ በአንገቴ አሁን ግን ለቆኛል አሁን ለቀቀኝ አሃ፣ ስድስት በግ በዓመት። በምን በምን ጊዜ ነው የምታርደው? በህዳር በጥር በሰኔ። ምን አይነት በግ ነው? በህዳር በጥር በሰኔአ፣ አዳልሞቲ ነጭ፣ ወሰንጋላ ቀይ። እስቲ እንዴት ነው የምታጓሩት?

ሲኦል ገብቶ ታስሬያለሁ፣ አይፈልጋትም። ምክንያቱም ሲኦል ታስሬያለሁ የሚለው መልዕክት ካስተላለፈ በቃሉ እዛው ነው የሚታሰረው፣ አይወጣም። ግን ሲኦል እገባለሁ ማለት በፈለኩ ጊዜ በድንግል ማርያም ስም ሲኦል ታስሬያለሁ። ምን አልከኝ? ሲኦል እገባለሁ። ትገባለህ ግን ትወጣለህ። ሽመል ተዘጋጅ። እሺ፣ በቅዱስ ሚካኤል ስም በረጃስ በወላዲተ አምላክ ስም ሲኦል እገባለሁ። በድንግል ማርያም ስም

የተስማማው በሲኦል ገባለሁ ነው። ምክንያቱም እነዛ ያሉት ዘመዶች አይቃወሙትም ይወዱታል። ፍላጎታቸው በራሱ ሌላም ጨምሮ ያወጣል። እንኳን የገባው ማነው ስምሽ? አለማ አለምጌት ነው። እንዴት ነው የዛ እየቀጠቀሽ ነው የሞከርሽ ነው። ቤተሰቦችሽ ዛሬ አመልካሉ የእናት አባታችን የቤት ውቃቢያችን ምናምን ይላሉ። የት ሀገር ነው ? እዚህ ሁኑ ያሉ